ሰላም እንደምን አላችሁ! ውድ የኢትዮ ቲዩቶር ዩቱብ ቻናላችን ተማሪዎች ሰላምታይ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩቶር ዩቱብ ቻናል። በዚህ ቻናል መሰረታዊ የአማርኛና የእንግሊዘኛ ትምህርቶቹን ታገኛላችሁ። ከዚህ በተጨማሪ ደግሞ መሰረታዊ የሆኑ ሌሎችም ትምህርቶቹን ታገኛላችሁ ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶቹን በቀላሉ ማግኘት ትችላላችሁ ማለት ነው። ቤተሰቦቻችን፣ እንዲሁም ደግሞ ከኛ ጋር ማጥናት የሚትፈልጉ ተማሪዎች አማርኛ፣ እንግሊዝኛ፣ ኦሮምኛና ሌሎችም ትምህርቶችን መማር የሚትፈልጉት በታች ባስቀመጥነው ስልክ እየደወላችሁ ከኛ ጋር እየተማሩ የሚገኙ ብዙ ተማሪዎች አሉ። ከነሱ ጋር ተቀላቅላችሁ ከነሱም ኤክስፒሪየንስ እያገኛችሁ መጀመር መማር ትችላላችሁ ማለት ነው። በትንሽ ወራቶች ውስጥ ትምህርታችሁን ጨረሳችሁ መውጣት የምትፈልጉት አሁኑኑ መጀመር መመዝገብ ትችላላችሁ ማለት ነው። ቤተሰቦቻችን ዛሬ ደግሞ እናንተን ይጠቅማል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቻችን የዛሬው ቪዲዮ በጣም አሪፍና አስተማሪ የሆነ ቪዲዮ ነው። ብዙ ተማሪዎች የሚጠይቁት አይነት ቪዲዮ እንደሆነ እርግጠኛ ነኝ ማለት ነው። ብዙ ጊዜ ሰዓት ስንነግር እንዴት ነው የምንነግረው፣ የምለው ያስቸግረናል ማለት ነው፣ በአማርኛም በእንግሊዘኛም። በአማርኛ ቀላል ሊሆን ይችላል፣ ግን በእንግሊዘኛ ብዙ ጊዜ ሰዓት እንዴት እንደምንናገር ያስቸግረናል። ስለዚህ እነኝም ቀለል ባለ መልኳም ትቸላችኋለሁ ማለት ነው ቤተሰቦቻችን። ያው እኔ አንድ ስምንት ሰዓት በምለው ወስጄ ነው ስምንት ቁጥር ብቻ ተጠቅሜ ነው የሰራሁት። እናንተ ደግሞ ሌሎቹን እያስገባችሁ አጠቃቀሙ እንዴት እንደሆነ ማየት ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ሶ ብዙ ጊዜ አሁን የአማርኛ ሰዓት ስንናገር ምንድን ነው የምንለው? ከሩብ ከተኩል፣ እንደገና ደግሞ ከአስራ አምስት ደቂቃ ከአስር ደቂቃ ምናምን እያልን ነው የምናውረው አይደለ? ሩብ ጉዳይ፣ አስር ጉዳይ ምናምን እያልን ነው የምናውረው። ሶ እነኝም በአማርኛ እንደዚህ የምንላቸው በእንግሊዝኛም እንዴት ነው ማለት ምንች ነው የምለው ነው ማሳያችሁ። በጣም አጠር ባለ መልክ ነው ማሳያችሁ ግን ሙሉ ሀሳቡን እዚች ውስጥ ታገኛላችሁ ማለት ነው ቤተሰቦቻችን። ሶ አሁን ከመጀመሪያው ጀምረን ሻርፕ ሰዓት ሲሆን ለምሳሌ ሁለት ሰዓት ሶስት ሰዓት ምናምን የምንለው ሰዓት ላይ ስንደርስ ምን ብለን እንደምንነግራቸው እናያለን። ከዛ በኋላ ደግሞ ከአምስት ከአስር ከሩብ ምናምን ስንል እንዴት እንደምንል፣ ሩብ ጉዳይ፣ አስር ጉዳይ ደግሞ እንዴት እንደምንል እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን የመጀመሪያውን ለምሳሌ ስምንት ሰዓት ይላል። አያችሁ፣ የመጀመሪያው ምን ይላል? ስምንት ሰዓት ይላል። ስምንት ሰዓት አያችሁ፣ ስምንት ሰዓት የምለውን ያው በቁጥር ከጻፍን እንደዚህ ነው አይደለም እንጽፈው፣ ቤተሰቦቻችን በቁጥር ከጻፍን እንደዚህ ነው ስምንት ብለን በመሀል ሁለት ነጥብ አድርገን ዜሮ ዜሮ ነው የምንለው አይደለ። በዚህ ከሆነ ስምንት ሰዓት እንላለን። ስለዚህ ስምንት ሰዓት ነው ለማለት ስንፈልግ የሆነ ሰው ዋት ዘ ታይም ወይም ዋት ታይም ኢዝ ኢት ብሎ ቢጠይቋችሁ ምን ብላችሁ ነው የምትነግሩት ማለት ነው ስምንት ሰዓት ለማለት ኤት ኤት ማለት ስምንት ነው። ከዛ ኦክሎክ አያችሁ ኤት ኦክሎክ ብላችሁ ነው የምትመልሱለት ማለት ነው። ሶ ኤት ኦክሎክ ስምንት ሰዓት ወይም ስምንት ሰዓት ነው ለማለት ስትፈልጉ ኤት ኦክሎክ ነው የምትሉት ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ስምንት ሰዓት ማለት በቁጥሩ እንደዚህ ነው። በእንግሊዝኛ ከሆነ ደግሞ እንደዚህ ኤት ኦክሎክ ብለን እንመልሳለን ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ። የቀጣይ ደግሞ ሁለተኛ የምናያት ምንድን ነው ከስምንት አምስት ደቂቃ አልፏል ማለት ነው ስምንት ከአምስት እንደምንለው ማለት ነው ሶ በአማርኛ ስምንት ከአምስት ስምንት ሰዓት ከአምስት ደቂቃ የምንለውን በእንግሊዝኛ እንዴት ነው የምንለው የምለው እናያለን ቤተሰቦቻችን ሶ አያችሁ ቁጥሯን ስምንት ዜሮ አምስት ማለት ስምንት ከአምስት ወይም ስምንት ሰዓት ከአምስት ደቂቃ ነው ማለት ነው ሶ እሱን ደግሞ በአማርኛ ከሆነ በቀላሉ ስምንት ከአምስት ወይም ስምንት ሰዓት ከአምስት ደቂቃ ብለን ማውራት እንችላለን። አያችሁ ሶ በእንግሊዘኛ ደግሞ ምንድነው የምንለው? ቤተሰቦቻችን፣ በደንብ ማየት ያለባችሁ ነገር በእንግሊዘኛ ደግሞ ምንድነው የምንለው? ኦኬ፣ በእንግሊዘኛ ከሆነ ቤተሰቦቻችን ምንድነው የምንለው? ኤት ስምንት ስለሆነች ኤት ነው የምንለው። ኤት ፓስት ፋይቭ። አያችሁ ኤት ፓስት ፋይቭ፣ ስምንት ሰዓት ከአምስት ደቂቃ ወይም ከስምንት ሰዓት አምስት ደቂቃ አልፏል ለማለት ስንፈልግ በእንግሊዝኛ ብዙ ጊዜ ኤት ፓስት ፋይቭ። አያችሁ ኤት ፓስት ፋይቭ። አሁን በቃ አሁን ለምሳሌ የአምስት ነው እኔ ያመጣውላችሁ፣ ከአምስት ነው ያልነው። ከአስር ለማለት ከፈለጋችሁ፣ ከሰባት ለማለት ከፈለጋችሁ፣ እዚች ጋር ያለችውን ቁጥሯን ነው የምትቀይሩት። ኤት ፓስት ቴን፣ ኤት ፓስት ሴቨን፣ ኤት ፓስት ስሪ፣ ኤት ፓስት ቱዌኒ ፋይቭ ምናምን እያላችሁ ነው የምታወሩት ማለት ነው። ሶ ኤት የምትላለች እዚች ጋር ስምንት ማለት ነው ፓስት ስንል ደግሞ አልፏል እንደማለት ነው። ስለዚህ ኤት ፓስት ፋይቭ ስምንት ከአምስት ለማለት ስንፈልግ ምንም ሳንቸገር በእንግሊዝኛ እንደዚህ መናገር እንችላለን ማለት ነው። ቤተሰቦቻችን ለሰውም እንደዚህ መንገር እንችላለን ማለት ነው። ቤተሰቦቻችን በጣም ቀላል ነው። ሶ አንዴ ካወቃችሁ ትጠቀማላችሁ ማለት ነው። ሶ ስምንት ከአምስት ምትሏል፣ ኤት ፓስት ፋይቭ ኤት ፓስት ፋይቭ አያችሁ ኤት ፓስት ፋይቭ ብለናል ከሰባት ከሆነ ኤት ፋስት ሴቨን ከስድስት ከሆነ ኤት ፋስት ሲክስ ከሁለቱ ከሆነ ኤት ፋስት ቱ ምናምን እያለን በቀላሉ መንገድ እንችላለን ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ሶስተኛዋ ደግሞ ስምንት ከአስር ስምንት ከአስር አሁን ከመጀመሪያው ጋር ተመሳሳይ ናት እዚች ጋ ቁጥራ ነቀየር ናት ስምንት ከአስር ስምንት ሰዓት ከአስር ደቂቃ የምንለውን በእንግሊዝኛ ስምንት ሰዓት ከአስር ደቂቃ የምለውን በእንግሊዝኛ ደግሞ ፓስት ቴን አያችሁ፣ ኤት ፓስት ቴን አያችሁ፣ ኤት ፓስት ቴን ምናምን እያልን እንጠቀማለን ማለት ነው በቀላሉ ቤተሰቦቻችን፣ በጣም ቀላል ነው ማለት ነው። አንዴ ካያችሁ እናንተ ለምሳሌ ሰባት ከአስር ለማለት ከፈልጋችሁ፣ ምንድን ነው የምትሉት? ሰባት ሰዓት የምትሏል መጀመሪያ፣ ሴቨን ፓስት ቴን፣ ሰባት ከአስር በቃ ቁጥሩን እያያችሁ በቀላሉ በዚህ መልክ መናገር ትችላላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ሶ በአማርኛ ስምንት ከአስር ወይም ስምንት ሰዓት ከአስር ደቂቃ የምንለውን በቁጥር ስንጽፍ እንደዚህ ነው በእንግሊዝኛ ደግሞ ምንድን ነው የምንለው ኤት ፓስት ቴን ኤት ፓስት ቴን በጣም አሪፍ ኤት ፓስት ቴን ነው የምንለው ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ እስከ ሶስት ድረስ ያሉትን አይተናቸዋል ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ በአማርኛ ደግሞ ከሩብ እያለን የምንጠቀመው ነገር አለ አይደለ ለምሳሌ ስምንት ሰዓት ከሩብ ስምንት ከሩብ ወይም ስምንት ሰዓት ከአስራ አምስት ደቂቃ ማለት ነው ሶ አስራ አምስቱ ሩብ ነው የሚሆነው ስልሳ ሙሉ ስለሆነ ግማሹ ሰላሳ ሩብ ከሆነ ደግሞ አስራ አምስት ነው ሶ ስምንት ሰዓት ከሩብ የምለውን እንደዚህ ነው የምንጽፈው ስንጽፍ አያችሁ ከዛ ደግሞ በእንግሊዝኛ ስምንት ከእሩብ የምለውን ለመናገር ብዙ ሰው ይፈራል። ሶ እንዴት ነው የምትሉት በእንግሊዝኛ? ኳርተር ፓስት ኤት። አያችሁ፣ ኳርተር ፓስት ኤት፣ ኳርተር ፓስት ኤት። በጣም አሪፍ። ሶ ኳርተር ማለት ሩብ ማለት ነው። ሶ ሩብ ደቂቃ አልፏል፣ ከስምንት ሩብ ደቂቃ አለ። ሶ ኳርተር ፓስት ኤት፣ አያችሁ ኳርተር ፓስት ኤይት እያላችሁ ነው የምትናገሩት ማለት ነው። ቤተሰቦቻችን በጣም አሪፍ። ከተኩል ከሆነ ደግሞ ስምንት ከተኩል ስምንት ተኩል ኦኬ። ስምንት ተኩል በቁጥር ስንጽፍ እንደዚህ ስምንት ከሰላሳ ማለት ነው። ሶ ሀፍ ፓስት ኤት አያችሁ። ሀፍ ፓስት ኤት ተኩል ደቂቃ አልፏል ከስምንት ማለት ነው። ሀፍ ማለት ተኩል ማለት ነው ወይም ግማሽ እንደማለት ነው። ሀፍ ኳርተር ካል ናው ደግሞ ሩብ ማለት ነው። ሶ ኳርተርፓስት ኤት ካል ነው ከስምንት ከሩብ። ሀፍፓስት ኤት ካል ነው ደግሞ ከስምንት ተኩል ማለት ነው። ከስምንት ተኩል ማለት ነው። ይህ አሁን ለስምንት ብቻ አይደለም። ሁለት ተኩል ለማለት ከፈለጋችሁ ሀፍፓስት ቱ። ሶስት ተኩል ለማለት ከፈለጋችሁ ሀፍፓስት ስሪ። ሶስት ከሩብ ነው ለማለት ከፈለጋችሁ ኳርተርፓስት ስሪ። ምናምን እያላችሁ ቁጥሩን እየቀየራችሁ ማየት ትችላላችሁ ማለት ነው። እናንተ በደብተራችሁ ላይ መጀመሪያ ትጽፋላችሁ። ከዛ ይሄ በስምንት ነው የሰራሁት። እናንተ ደግሞ በሌሎችም ቁጥሮችም እያስገባችሁ ማየት ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ከተኩል በፊት ያሉትን ብዙ ጊዜ ፓስት እያለን ነው የምንጠቀም። አያችሁ፣ ፓስት ፓስት እያለን ነው የምንጠቀም። ሶ አሁን ደግሞ ከተኩል በኋላ ያሉትን እንዴት ነው የምንጠቀማቸው? ቤተሰቦቻችን ቱ እያለን ነው የምንጠቀመው። አያችሁ ቱ ቱ ቱ አያችሁ፣ አሁን ለዘጠኝ ለዘጠኝ እያለን ነው አይደል የምንነግረው ከተኩል በላይ ከሆነ ከስምንት ተኩል በኋላ ከሆነ ደግሞ ለዘጠኝ ለዘጠኝ እያለን ደቂቃውን እያወራን ነው የምንሄደው ማለት ነው ቤተሰቦቻችን በጣም አሪፍ። ሶ አሁን ስምንት ከሰላሳ አምስት ይላል። ስምንት ከሰላሳ አምስት ማለት ሀያ አምስት ጉዳይ ለዘጠኝ ስንል ምንድን ነው የምንለው? ትዌንቲ ፋይቭ ሚኒትስ ቱ ናይን ወይም ትዌንቲ ፋይቭ ቱ ናይን ሚኒት የምለውን ላንጨምር እንችላለን ቤተሰቦቻችን ይህኛው ሚኒት የምለውን አጥፍተን ራሱ ትዌንቲ ፋይቭ ቱ ናይን ካል ነው ለዘጠኝ 25 ጉዳይ ማለታችን ነው ማለት ነው። ቤተሰቦቻችን በጣም አሪፍ አያችሁ። ሶ ከዚህ በኋላ ያሉ ደቂቃዎችን ለምሳሌ የቀሩትን ደቂቃዎችን ጠቅሰን 20 ደቂቃ ከቀሬ 20 ሚኒትስ ቱ ናይን ወይም 20 ቱ ናይን እያለን ነው የምንገልጸው ማለት ነው። 10 ደቂቃ ከሆነ ደግሞ 10 ቱ ናይን ወይም 10 ሚኒትስ ቱ ናይን ለዘጠኝ አስር ጉዳይ ምናምን እያለን ነው የምናወራው ማለት ነው። ሶ እናንተን በቀላሉ ለማሳየት እኔ አጠራ አድርጌ ነው ያመጣሁት ማለት ነው ቤተሰቦቻችን። ሶ ለዘጠኝ ሀያ አምስት ጉዳይ በአማርኛ የምንለው፣ በእንግሊዝኛ የምንለው የምንለው ትወኒ ፋይቭ ቱ ናይን ወይም ትወኒ ፋይቭ ሚኒትስ ቱ ናይን። አያችሁ፣ እንደዚህ እያለን ነው የምንገልጸው ማለት ነው ቤተሰቦቻችን። በጣም አሪፍ። እዚች ጋር ደግሞ ለዘጠኝ ሩብ ጉዳይ በአማርኛ ለዘጠኝ ሩብ ጉዳይ ለዘጠኝ ሩብ ጉዳይ ማለት ስምንት ከአርባ አምስት እንደ ማለት ነው። ሶ ስምንት ከአርባ አምስት ማለት ደግሞ ወይም ለዘጠኝ ሩብ ጉዳይ ማለት በእንግሊዝኛ ምንድን ነው የምንለው? ኳርተር ቱ ናይን። አያችሁ፣ አስራ አምስት ደቂቃ ለዘጠኝ፣ አስራ አምስት ደቂቃ ይቀራል። አያችሁ፣ አስራ አምስት ጉዳይ ለዘጠኝ የምንለው ያው ሩብ ጉዳይ ነው የምንለው አይደለም። ሶ ሩብ ማለት ደግሞ ኳርተር። ሶ ኳርተር ቱ ናይን። አያችሁ። አሁን ለምሳሌ የሆነ ቁጥር አለ። አሁን ስምንት ከወሰዳችሁ ከስምንት ተኩል በኋላ የሚመጡትን ለመግለጽ ዘጠኝ ነው ከስምንት በኋላ የሚመጣው። ስለዚህ ለዘጠኝ ይህን ያክል ደቂቃ ቀርቷል ምናምን እያላችሁ ነው የሚገልጹት ማለት ነው። ሶ ለዘጠኝ ሩብ ጉዳይ በአማርኛ የምንለውን በእንግሊዝኛ ደግሞ ኳርተር ቱ ናይን እያለን መናገር እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ። ለዘጠኝ አምስት ጉዳይ ወይም ስምንት ከሀምሳ አምስት የምለውን እንዴት ነው የምንገልጸው? ቤተሰቦቻችን አያችሁ፣ ለዘጠኝ አምስት ጉዳይ ለዘጠኝ አምስት ጉዳይ ወይም ዘጠኝ ሰዓት ለመሙላት አምስት ደቂቃ ቀርቷል የምለውን እንዴት ነው የምንገልጸው? ፋይቭ ሚኒትስ ቱ ናይን ማለት እንችላለን። ፋይቭ ሚኒትስ ቱ ናይን እያለን መግለጽ እንችላለን። ካልሆነ ግን ፋይቭ ቱ ናይን ብለን ሚኒትስ የምትላን ማጥፋት እንችላለን ብያቸዋለን። ስለዚህ ፋይቭ ቱ ናይን ምናምን እያላችሁ መግለጽ ትችላላችሁ ማለት ነው ቤተሰቦቻችን። ሌላ ደግሞ እንደ አማራጭ መጠቀም ያለባችሁ ቤተሰቦች እዚህ ጋር ለምሳሌ ከተኩል በፊት ያሉት ከሆኑ ለምሳሌ ስምንት ከአስር የምለውን ኤይት ቴን ምናምን እያላችሁ መግለጽ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሉት እነኝህ ቀለል ያሉ የሳት አቆጣጠሮችን ወይም ሰዓት ሰው ስጠይቀን እንዴት መናገር እንዳለብን የሚያሳዩ በእንግሊዝኛም በአማርኛም ይበልጥ እናንተ የእንግሊዝኛውን በደንብ እንድታቁ ብዬ ያመጣውላችሁ ቪዲዮ ነው ማለት ነው። በጣም አስፈላጊ ቪዲዮ ነው እና ተለማመዱ አስፈላጊ ከሆነ ሌላ ቪዲዮ ኮመንት ላይ እንድሰራላችሁ ታደርጋላችሁ ማለት ነው። ኮመንት ካደረጋችሁ ሌላ ቪዲዮ ተጨማሪ ኤክስፕላኔሽን ተጨማሪ ገለጻ ያለውን ቪዲዮ ይዤ እመጣለሁ ማለት ነው። ቤተሰቦቻችን ሶ እነኝን ተለማምዳችሁ ካወቃችሁ በኮመንት መስመር ታሳውቁኛላችሁ ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ኮመንት ላይክ እያደረጋችሁ እንደገና ደግሞ እንደናንተ ለማወቅ ለሚፈልጉ ተማሪዎች ሴሪ እያደረጋችሁ ስለምታበረታቱን እናመሰግናለን። አሁንም ደግሞ ድጋፋችሁ አይለየን እንላለው። ቅድምም እንዳልኳችሁ ከኛ ጋር አማርኛ፣ እንግሊዝኛ፣ ኦሮምኛ ትምህርቶችን መማር የሚፈልጉት በታች በመስቀመጥ ነው፣ ስልክ እየደወላችሁ መጀመር ትችላላችሁ። ጥያቄ ካላችሁ በኮመንት መስመር ማስቀመጥ ትችላላችሁ። እንዲሁም በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ፣ አመሰግናለሁ።